ጦረኛ ነው ነውጣ ክርስቲያኖችን ካልገደል ጀነት አንገባም። የእኛ የጀነት መግቢያ የክርስቲያኖች ደም ነው። ሾተላችንና ቆንጨራችን ሶ መስቀል ስለያስክ ጤበያ ስላጎፈክ የድንግል ማርያም ምስል ከጀርባ ስላደረግ የቄስ ልብስ ስለለበስክ ቄስ ነው ማለት አለም አሰላሙ አላይኩም ወረህመቱላሂ ወበረካቱሁ። ቤተሰቦች ወይ እንዴት ናቸው? ሰላም ናችሁ? አልሐምድላ ሰላም ነኝ። ወላሂ ዛሬ በጣም ስሜቴ ታዊሆኛለሁ፣ ግን እንሻላ ስሜት ለመቆጣጠር ሞክራለሁ። ጾመኛም ነኝ፣ ክፉ አልናገርም። ግን ይገርማሉላ የአጅባል ማንኛው ሃይማኖታችን ማንኛው ዲነል ኢስላም ነው። በክርስቲያን ደም ነው ጀነት ትገባላችሁ የተባለው እስኪ ደሞ እኮ ከአንድ ግለሰብ እኮ አይደለም፣ የሃይማኖት አባት ነው ተብሎ ስለ ሃይማኖት ያስተምራል ተብሎ ተቀምጦ ይህም መናገር ማለት፣ እስኪ ይሰሙት። ስለዚህ እነሱ ምን ያርጉ፣ ግለሰቦች ስለ እኛ መጥፎ ማውራታቸው ምን ያርጉ? ምክንያቱም እነሱ እያስተማሯቸው ነው ማለት ይቻላል። ምክንያቱም ይሄው እንደምትሰሙት ማለት ነው፣ ዝርሙስ ጀነት የሚገቡት በክርስቲያኖች ደም ነው። ከየት ነው ይሄ የመጣው? እንዴት ነው በሰው ልጅ ደም ሰው በሰው ልጅ ደም እሳት እንጂ እንዴት ነው ጀነት የሚገባው? እና ከየት ነው ያመጣው? ይህ ሁሉ የጥላቻ ንግግር ነው። እስከዚህ ጥግ ድረስ ጥሉ በውስጣችሁ፣ እኛ ውድ ሄዱን አንልም። ጥሉ በውስጣችሁ፣ ግን እንደዚህ እስከ ጥግ ድረስ በአደባባይ ቅጥፈት፣ ምንድን ነው ያልሆነውን ነገር ማለት ነው። ስለዚህ ተከታዮቻችሁ ምን ያልኩ ከእናንተ እየሰሙ ስለሆነ ከእኛ ማለት ነው፣ ምየንም ነግራችሁ እኔ ልሳደብ ይችላለሁ። መሰሪዎቹ ሊሳደቡ ይችላሉ። ውስታዞቻችን ግን አበደን ስለ ክርስቲያን ክርስቲያን እንዲህ ነው ክርስቲያን እንዲህ ነው ብለው አስጸያፊ ነገር አይናገሩም። ምክንያቱም ያ ቃሉ ቃሉ ጠንቅቀው ስለ ዲናቸው ተምረዋል፣ አንብበዋል። ዲና ልእስላም ተሳደቡ ብሎ አያዝም። ሃይማኖታችሁ እንዲከበርላችሁ ከፈለጋችሁ የሰዎችን ሃይማኖት አክብሩ ነው የሚለው ስለዚህ እስኪ ማንኛውስ ደስቶ ወጥቶ ይህ ውስታዝ ተሳርቧ ብላችሁ እስኪ አምጡ። አይሳደቡም የኛ ውስታዞቻችን ስለኛ ያስተምራሉ፣ ጥሪ ያደርጋሉ። ወዲነል ኢስላም በስነ ምግባራቸው በስነ ስርዓት አንብበው በማሳመን ጥሪ ያደርጋሉ። ከዚህ ውጭ ስለ እናንተ አንድ ነገር አያቆሽሽም። ግን እናንተ ለምን እንደዚህ ለምን አይከብድም? የእውነት ይከብዳል፣ ያውም ከሃይማኖት አባት ከተባለው ማለት ነው። የእውነት ይከብዳል። ተው፣ እንከባበር፣ እንከባበር። ሀገርም የጋራ ነው። አብረ መኖር የምንችለው ስንከባበረው እንጂ እንደዚህ ተሰድ ያርበን ተዘላልፈን ሌሽ ለምን እኛ ከምናችሁ አንደርስም፣ እናንተም ከምናችሁ አትደርሱም። ሃይማኖት የግል ነው፣ አገር የጋራ ነው። ጉርብትና ያገናኘናል፣ አገር ያገናኘናል። በመጠኑ ዲናችን በፈቀደልን መንገድ መተዳደር እንችላለን ማለት ነው። ግን እስከዚህ እስከ ጥግ እንደዚህ ያልሆነውን እኛ ከኛ የሌለውን አውጥታችሁ እንደዚህ ለህዝቡ ስታሰራጩ ተከታታችሁ ከእናንተ ስዲድ ነው የሚማሩት ማለት ነው። ትጨማለቃላችሁ። እኔ መፎይ ነኝ እኔ መፎይ ነኝ እኔ መፎይ ነኝ። ከዛስ እፍ ብለሽ ጥፊ ያባት አምላክ እፋጉ ያጥፋችሁ። የሰው ሃይማኖት እንጂ ሃይማኖትሽ እንዲከበር ሙስሊምና ክርስቲያኑ ተከባብሮ ነው እኛ ይኖር ነው። በግድ ነገር ፍለጋ በግድ መነካካት እኛ ሙስሊምና ክርስቲያን ተከባብረን ነው የምንኖረው። በግድ ሄዳችሁ የሰው ሃይማኖት ነግታችሁ እኔ መፎይ ነኝ እፊ በልብሽ አባት ያምላክ። ተከባብረን ማስተማር ከፈለገ እሱ የኛን ሃይማኖት ያስተምር። ባይሆን ልዩነቱ ይኸው። ሀቀኛ ክርስቲያን ማለት እንደዚህ ነው ማለት ነው። ሀቅ የሚናገር ሀቅ የሚናገር ማለት ነው። መጥፎ እንዲያሉ ሁሉ ደግም እኮ አሉ ስለዚህ ከሀቅ ጎን ነው መቆም ያለባችሁ እንጂ ከተሳዲያቢ ጎን መሆን የለባችሁም። ምክንያቱም ነገም እንደዚህ ይቀጥላል። በሃይማኖት የሚመጣ ሰው እርምጃ ሊወሰድበት ይገባል ብላችሁ ማለት ሲገባ፣ እኔም ከተሳዲያቢ ጎን ነኝ፣ እኔም ከተሳዲያቢ ጎን ነኝ። ሸዋዳ ምን ማለት ነው? ይህ ማለት ይህ የጤነኛ አስተሳሰብ ነው? ግን ይህ ያዋጣና ስለዚህ ልጁ እሱም ሆነ ማንም ይሁን ማንም በሃይማኖት የሚመጣ ሰው እርምጃ ሊወሰድ ያለበት፣ ወዲህ ህግ መቅረብ አለበት አራት ነጥብ። ከተሳዳቢዎች ጎንና እናትበሉ ይቀጥላል፣ ነገም፣ ነገ በስቲያም ይቀጥላል። የእናንተ የሚሰደባል፣ የኛም የሚሰደባል። ምክንያቱም አንድ ሰው ተሳድቦ ምንም ነገር ካልደረሰበት ነገም ይሳደባል። እኔም ስሜታዊ የሆናለሁ እሳደባለሁ፣ ሃይማኖት ሲሳደብ እሰድባለሁ። ግን እርምጃ መወሰድ ያለበት ጦረኛ ቄሳው ተነው እንውጣ፣ ክርስቲያኖችን ካልትገደል ጀነት አንገባም። የኛ የጀነት መግቢያ የክርስቲያኖች ደም ነው። ሾተላችንና ቆንጨራችን መስቀል ስለያዝክ፣ በያ ስላጎፈክ፣ የድንግል ማርያም ምስል ከጀርባ ስላደረግክ፣ የቄስ ልብስ ስለለበስክ ስለማለት አለ አይደለም እፎኝ ካስፈለገ አንተ ራሴ ልትታሰር ትችላለች ማለት ነው። የመጀመሪያ ማወቅ ያለበት ለዚህ ደግሞ ማሳያ የሚሆነው እዚህ ከላይ የምታዩት ፎቶ የኔ ነው። የቄስ ልብስ ለብሼ መስቀል ይዤ ምናምን የኮቪድ ታይም ነው እና ሁለት ባልና ሚስቶች ይጣሉና የጓደኛ አባት ነበሩ ሊያስታርቁ የነበሩት። እሳቸው ኮቪድ ተይዘው ስለነበረ የሚያስታርካቸው ቄስ ስለጠፋ ይህ ብዬ የቄስ ልብስ ለብሼ እጅ አስታረኳቸው ማለት ነው። ሰው ነው መስቀል ስሊያስክ ወይም የቄስ ልብስ ስለለበስኩ ወይም የሃይማኖት አባት ስለመሰልክ የሃይማኖት አባት ነው ማለት አደለም። የሃይማኖት አባት የሚያደርግ ከአንደበት የሚወጣው መልካም ቃል ስለሆነ ማለት ነው ሰው የሃይማኖት አባቶች በዚህ ልክ መርዝ የሚዘሩ ከሆነ፣ ጦረኞች ከሆኑ፣ ሰላምን የማይሰብኩ ከሆነ ያለ ሃይማኖት መኖር ራሱ ራሱን የቻለ ሃይማኖት ነው ማለት ነው። ስለዚህ እፎይ ሲናገር የነበረው ነብዩ መሐመድን ብቻ ሳይሆን እዚህ ጋ ያለውን ቁርአን አላቶቹን እየመነዘረ ኔጌቲቭ ኢንተርፕሬት እያደረገ የሙስሊም ማህበረሰቡን እያበሳጨ በሙስሊምና በኦርቶዶክስ መካከል ግጭት ለመፍጠር ሲሰራ የነበረ ሰው ነው። ይህም ሰው እየተደርቧል። ሌሎችም እፎይነን የምትሉ ከፈለጋችሁ አብራችሁት መታሰር ትችላላችሁ ማለት ነው። አንድ ማወቅ ያለባችሁ ማንንም ሰው ከህግ በታች ነው እንጂ ከህግ በላይ ሆኖ ያቅም። ስለዚህ ወደድም ጠላን እፎይም ሆነ ጀሌዎቹ ለህግ ይቀርባሉ። ይሄ መስት ነው። ለመላው የእስልምና እምነት ተከታዮች የምለው ደግሞ ጾም ላይ ናችሁ። ጾማችሁን ጹሙ፣ ከአምላካችሁ ተገናኙ። ይህንን ለህግ ባለሙያዎች ተውላቸው። ኢትዮጵያ የኦርቶዶክስ ሀገር ነች የሚባል ነገር የለም። ኢትዮጵያ የሙስሊሞች ሀገር ነች። ኢትዮጵያ የፕሮቴስታንቶች አገርነች ኢትዮጵያ የጆባዎች አገርነች ኢትዮጵያ የባህዎች አገርነች የክርስቲያኖች ሀገር ነች። የሁሉም ሀገር ሁሉም እኩል መብት አለው። አንደኛ ሁለተኛ የሚባል ነገር በእምነት ደረጃ የለም፣ ወደፊትም አይኖርም። ማንም ሙስሊም እንደው ለአገላለጽ ዱርዬ ነው ተብሎ የሚታሰብ ሙስሊም

ይህ ተራ ሰው በክፉ አነሳቸው፣ በአደባባይ ሚዲያ ላይ ዘለፋቸው።